ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርሶችን ነ ፋኖ በዘመቻ አንድነት ታላላቅ ጀብዶችን ተቀናጀ። ህወሓት ለጦርነት እየተዘጋጀ መሆኑ ተገለጠ። በቦሌ የሚገኙ በርካታ ህንፃዎች ሊፈራርሱ እንደሆነ ተገለጠ። በኢቢሲ ባለሙያም በድንገት ማረፉ ታወቀ። ህወሓት ለፕሪቶሪያ አደራዳሪዎች አስቸኳይ ጥሪ አቀረበ። ጄኔራሉም ሹመት ዕድል ሳይሆን ጭንቀት መከራ ነው አሉ። ወጣቱም በቁጥጥር ስር መዋሉ ታወቀ። አሁን ወደ ዝርዝሮ እንሄዳለን። አብራችን ቆየ። በዘመቻ አንድነት በቤተ አማራ ግንባር ታላላቅ ድሎች መቀናጀቱን ፋኖ ገለጠ። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለጦር አትሮንስ ብርጌድ ነው። የክፍለጦሩ ቃኞች በመከላከል ላይ ደፈጣ በማድረግ ከፍተኛ ድል መቀዳጀታቸውን የገለጸው የቀኝ አዝማች ታገሱ አራጋው ሻለቃ መብረቅ ሻለቃ የክፍሉ ጦር ቃኞች በጥምረት ጉዲት ተራራ ወደ ዳጅ መገንጠላያ ዲማ ጊዮርጊስ መሃል ሳይንት ወረዳ ወይም ደንሳ ከተማ ጎጃምበር በሚባለው የከተማው ክፍል ላይ ከፍተኛ ሰባዊና ቁሳዊ ኪሳራን ማድረሳቸው ታውቋል። ፋኖቹ በተለያየ ቦታ በሚያደርጓቸው ተጋድሎ ከፍተኛ ድል እየተጎናጸፉ መሆኑ ነው እየተገለጸ የሚገኘው። ትግሉ ጠንክረው ቀጥሏል ብለዋል። በተለይ በግንባሩ ተደጋጋሚ ጉዳይ እየተደረገበት ያለ ሲሆን ጠላት ከዚህ መንገድ ውጭ የሚጠቀሙን ተለዋዋጭ መንገዶች ባለመኖሩ አጣብቂኝ ውስጥ መቀርቀሩ ነው የተገለጸው። እያንዳንዱ ጉዞ በረመጥ ሰዓት ላይ እንደ መራመድ ይቆጠራል ብለዋል። ፋኖቹ በተለያየ ጊዜያቶች ወገን ጦር በተባበረ ጠንካራ ክንዱ ብልጽግናውን ወራሪ ኃይል ጦር መሪዎችን እንደ ቅጠል እያረገፋቸው መሆኑ ነው እየተገለጸ ያለው። በተራራ በሸንተረሩ በቁልቁለቱ በበረሃው ሁሉ ሳይቀር ፋኖቹ ትግላቸውን አጠናክረው ጃቸውን እየወሰዱ መሆኑም ተገልጧል። የአማራ ፋኖ አጸዳለው እያለ የሚፎክረው ቡድን ብልጽግናው የሚመካበት ኃይሉን በመንጋ እየታገለ ቢመጣም በየምድረ በዳው በጅምላ መቀብሩ ዕጣ ፈንታቸው መሆኑ ነው የተገለጸው። ይህ በእንዲህ እንዳለ መሀል ሳይንት ወረዳ ደንሳ ከተማ ጎጃምበር በሚባለው የከተማው ክፍል ከባድ ያለው ውጊያም መደረጉ ታውቋል። ፋኖቹ ጠንክረው ወደፊት እየገሰገሱ መሆኑ ነው የተገለጸው። በተለያዩ ቦታዎች የሚደረገው ተጋድሎ አሁንም በተለይም በዚህ አርሶአደሮቹ ወይም ልሻ አለቃ የምክክር ኮሚሽን በሚለው የዳቦ ስም የወንጀለኛው ቡድን ወይም ብልጽግና ስልጣን ለማራዘም ከሚፈልጉ ሕሊና ቢስ አዛውንቶች በባህር ዳር ጥሪ ከተደረግላቸው መካከል አንዱ እርምጃ የተወሰደበት መሆኑ ተገልጿል። በስብሰባውም አማራ እንዴት ወደ ትንንሽ ክልሎች እንጣጥሳለን የሚለው አጀንዳም አለበት። ይህ የተሳሳተ መረጃዎችን በማስራት የሚታገለውን ኃይል ፋኖ ጠንክሮ እርምጃውን እየወሰደበት እንዳለ ነው እየተገለጠው። በተለያዩ ቦታዎች የሚደረገው ተጋድሎ አሁንም ጠንክሮ እንደሚቀጥል ታውቋል። ሚሌና መቀሌ ከቦቴ ነዳጅ መቀበል የቀነሱ በመሸጥ ቁጥጥር የተደረገባቸው ግለሰቦች በቁጥጥር ስር መዋላቸው ተገለጸ። በአፋር ክልል ሚሌ ከተማ ከቦቴ ነዳጅ በመቀሸብ ሲሸጥ እጅ ከፍንጅ የተደረሰበት ሹፌር ተቀባይም በቁጥጥር ስር መዋላቸው ታውቋል። የክልሉ ንግድና ቢሮ ኃላፊ ጉዳዩን በመከታተል ላይ ከቆየም በኋላ በተለይም አህመድ አብዱር ቃድር ከጅቡቲ ነዳጅ ወደ አዲስ አበባ በእንቀሳቀስ ላይ የነበረውን አሽከርካሪ ነው በቁጥጥር ስር መዋላቸውን የገለጹትም በተለይም ግለሰቡ እጅ ከፍንጅ በፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን በዕለቱ 49 ሺህ ሊትር ከጫኑ የነዳጅ ቦቴ 200 ሊትር በመሸቀብ በግብይት ላይ ያለ እጅ ከፍንጅ መያዙ ነው አቶ አህመድ እየገለጹት። በተመሳሳይ መረጃም በመቀሌ ከተማ ሀድነት ክፍለ ከተማ ሻፍት በተባለ ቀጠና ውስጥ ነው ነዳጅ ጫኝ ተሽከርካሪዎች ጨለማ ውስጥ በማቆም ነዳጅ ሲቀዱ የተገኙ ተጠርጣሪዎች በቁጥጥር ስር መዋላቸው የተገለጠው በተደጋጋሚ ጊዜ ህዝቡን ሲያማርረው የሆኑትን በርካቶችን በህግ ቁጥጥር ስር መዋላቸው ተገልጿል። በተለይም ሚያዝያ አምስት ሌሊት አምስት ሰዓት ሲሆን የነዳጅ ጫኝ ቦቴ የተሽከርካሪ የጫነው ነዳጅ በነዳጅ ማደያ መገልበጥ ሲገባው ጨለማ ውስጥ እንዲቆም በማድረግ ወደ ጀሪካን ነዳጅ እየቀዱ በባጃጅ ሲወስዱ የነበሩ ግለሰቦችም ለጸጥታ ስራ እንቅስቃሴ ላይ በነበሩ ፖሊሶች አባላት በቁጥጥር ስር መዋላቸው ነው የተገለጠው። በተደጋጋሚ ጊዜያቶች የሚደረጉ የወንጀር ስራዎችን አጠንክሮ ቀጥሎበታል የህግ አካሉም ሲል ተገልጧል። ኦሮሚያ፣ በኦሮሚያ ክልል ሰሜን ሸዋ ዞን መራጃ አርሶ ወረዳ ልዩ ስሙ ፍልቅልቅ በተባለ ስፍራ ጂፒኤስ የፋብሪካ ምርት ጥቃ በማውጣት ላይ የነበሩ የማሽን ሰራተኞችን ጨምሮ አስር ያህል ሰዎች በትናንትናው ላይ በታጣቂዎች እንደታገቱ መረጃዎቹ አመላክተዋል። በኦሮሚያ ክልል በተደጋጋሚ ጊዜ የሚወሰዱት የአፈና ስራዎች አሁንም የቀጠሉ ሲሆን መንግስት በዚህ ጉዳይ ላይ መፍትሄ ለመስጠት የሚያደርገው እንቅስቃሴ በፍጹም አለመስተዋሉ ነው የተገለጸው። በህዝብና በወገን ላይ የሚደረጉት ችግሮች አሁንም ጠንክረው ቀጥለውበታል። ሌተናል ጄኔራል ታደሰ ወረደ ሹመት እደግፋለሁ ሲል ዶክተር ደብረ ጽዮን ገብረ ሚካኤል ገለጠ። በተለይም ሹመቱን አሁን እንቀበለዋለን፣ ከጎኑም ሆነን እናግዛለን። ሹመታቸው ከፌዴራል መንግስት ጋር የተስማማንበትም ነው፣ የምንደግፈውና የምንቀበለውም ነው። ስልጣኑም በከትመው በአቶ ጌታቸው ረዳ ሲመራ የነበረው ጊዜ አስተዳደር የጠፋው ጊዜ ለማካሰብ በቁርጠኝነትም እሰራለሁ ሲል ገልጸዋል። ደብረ ጽዮን ገብረ ሚካኤል የሚመራው ህወሓት በተለይ ስብሰባዎችን በማድረግና መግለጫዎችን በማውጣት ከፍተኛ ስራ ለመስራት ከ ፕሬዚዳንቱ ጋር መስማማታቸውን ነው እየገለጹ ይህ የሚገኙት። በተደጋጋሚ ጊዜያቶች በህወሓት በኩል እየተነሱ ያሉ ዝግቦች አሁን መፍትሄ ያገኛሉ ይባላል እንጂ ይሁን እንጂ ችግሮቹ መፍትሄ የሚያመጡ መስሎ እንደማይታይ እየተነገረ ነው። ይህ የሚገኘው በኢትዮጵያ የሚደረጉት ስብስብና ችግሮችን በማባባት በኩል ህወሓት ከፍተኛው ሚና እየተጫወተ እንደሆነም ተገልጠዋል። በትላንትናው ዕለት የኢቢሲ ሰራተኛ በድንገት ህይወቱ ማለፉ ተገለጸ። ዮናታን ሰለሞን ይባላል፣ የካሜራ ባለሙያ ነው። የ31 ዓመት ወጣት በኢቢስ በካሜራ ባለሙያነት ለስድስት ዓመታት አገልግለዋል። በትላንት በባህር ዳር ከተማም ሆሳና ማርያም ማለት በዓሉን ማክበሩ ነው የገለጹት ወዳጆቹ። ይሁን እንጂ ይህ ወጣት ምን በሽታና ምን ችግር እንደገጠመው እንኳን ሳይታወቅ ህይወቱ ማለፉ ነው የተገለጸው። በተለይም ለወዳጆችም እንኳን ለሆሳና በዓል አደረሳችሁ፣ ሆሳና በአርያም መልዕክቱን በፌስቡክ ገጹም ላይ ማስፈሩ ታውቋል። በባህር ዳር ተነስቶ ከሰዓት በኋላ ወደ አዲስ አበባ ከዘለቀ በኋላ ነው ወደ ኤቤስ አምርቶ ካሜራውን አስገብቶ ወጣ። ይሁንና በመኖሪያ ቤት ውስጥ ህይወቱ ማለፉ ነው የተገለጸው እጅግ አሳዛኝ ብለውታል። ብዙዎቹ ምን ችግሩ እንኳን ሳይረዳ ህይወቱ መቀጠፉ ብዙዎችን በጣም ያስደነገጠ እንደሆነም ነው የተገለጠው። በወገኖቻችን ላይ በተደጋጋሚ ጊዜያቶች ምንነታቸው ሳይታወቅ ብዙዎቹ መሞታቸው በጣም አሳሳቢ ጉዳይ እንደሆነም እየተገለጸ ነው የሚገኘው። አራት ኪሎ ቤተመንግስት እንደ አደባባይ መሆኑ ተነገረ። አሽከርካሪዎች ጥንቃቄ አድርጉ። ቤተመንግስትን የከበበው ዋናው ጎዳና ቀደም ሲል ይሰጥ የነበረው የሁለተኞች አቅጣጫ መጓጓዥነት አሁን ላይ ተቀይሯል፣ የተባለው በቤተ መንግስቱ ወይም አደባባይ አራት ኪሎ የሚገኘውን አሁን መኪናዎች እየዞሩ ማለፍ እንዳለባቸው ግዴታ ተጥሎባቸዋል። በላይ በምስሉ ላይ እንደምትመለከቱት በአንድ አቅጣጫ ሆኖ ግልጽ በሆነ ቋንቋ ቤተ መንግስቱን እንደ አደባባይ ሆኗል ነው የተባለው። በተለይም በሸራተን የምትወጡ ዩተርን እንድታደርጉ ሁሌም በቤተ መንግስቱ ከግራ አድርጋችሁ አሽከርክሩም ነው የተባለው። ይህ ለምን እንደሆነ ለጊዜው ባይታወቅም ይሁን እንጂ በተደጋጋሚ ጊዜያቶች በመንግስት በኩል የሚወጡ የተለያዩ መረጃዎች ለህብረተሰቡ ለነዋሪ በተለይም ለአዲስ አበባ ስጋት እየሆነበት መሆኑ ነው የተገለጠው። ጠቅላይ ሚኒስትር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸው በቪየትናም ጉብኝት ሊያደርጉ መሄዳቸው ነው የተደረገው። በዚህ ጉብኝቶቻቸው ላይ በርካታ ስራዎችን እንደሚሰሩ በተለይም የመንግስት መገናኛ አውታሮች የገለጹ ቢሆንም ግን በአገሪቱ የተወሳሰቡ ችግሮች ያለበት የኢትዮጵያ መንግስት በአሁኑ ሰዓት በሌሎች አካባቢዎች የሚያደርጋቸው እንቅስቃሴዎች ምን ትርፍ ሊያመጡ ይችላሉ የሚሉ ወቀሳዎችም የተነሱበት ነው። ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው በዚሁ ባደረጓቸው በቪትናም ጉብኝታቸው ላይ በተለይም ጠቅላይ ሚኒስትሩ ከ205 የፒጂ ቪትናም ጉባኤ ላይ መሳተፍ እንደሚችሉ ነው የታወቀው። በቆይታቸውም በተለይም የፀሐይ ኃይል ማመንጫ ማምረት ወደ ውጭ በሚል ቶዩ ሶላር የተባለውን ፋብሪካም መጎብኘታቸው ታውቋል። በተደጋጋሚ ጊዜያቶች የሚደረጉት ጉብኝቶች ጭጣማነት ያላመጡ ለሀገሪቱም ጠብ የሚል ስራ ያልሰሩ እንደሆነ ብዙዎቹ የሚተቹት ቢሆንም ጠቅላይ ሚኒስትሩ ድርጅቱን ከፀሐይ ኃይል ማመንጫ ምርት ማሻገር ኃይል ማመንጫ ፋብሪካ እንዲቋቋም አበረታተዋል ነው የተባለው። ይህም ሀገራቸው ከያዘችው የአረንጓዴ አሻራ ፖሊስ ጋር በተገናበበ በማድረግ ላይ ላለው ኃይል ጥያቄ ምላሽ በመስጠት ሊያግዝ ይችላልም ተብለዋል። ይሁን እንጂ በሀገሪቱ እየተፈጸሙ ያሉት እንቅስቃሴዎች በአሁኑ ሰዓት ለህዝቡ ምንም የሚፈይድ ስራ ለመስራቱ እየታወቀ በእንደዚህ አይነት ስራ ለልማቱ ጠቀሜታ አለው መባሉ ምን ማለት ነው? የሚል ጥያቄን ብዙዎቹ እያነሱ ይገኛሉ። ፖሊስ በባህል ሃይማኖት ላይ ስድብ ድርጊት የፈጸመውን ግለሰብ በቁጥጥር ስር አዋለው። የአዲስ አበባ ፖሊስ በኢትዮጵያ ባህልና ሃይማኖትን ወግ የሚቃረኑ አፀያፊ ድርጊቶችን በማህበራዊ ሚዲያ በተለያዩ ቪዲዮ ምስሎች ያሰራጨው ሚሊዮን ድርባ የተባለው ግለሰብ ነው በፖሊስ ቁጥጥር ስር አውሎ ምርመራ እያጠረ መሆኑን ይፋ ተደርገዋል። በተለይም በፖሊስ እንዳስታወቁ ግለሰብ ጎዳና ላይ በተለያዩ ሴቶችን ክብር የሚነኩ አሳፋሪ ድርጊቶችን እየፈጸመ ሲዘዋወርና ቪዲዮ ሲቀርጽ ኢሞራ ላይ የሆኑ ድርጊቶችን በመፈጸም ነው በመቅረጽ በማህበራዊ ሚዲያ በማሰራጨቱ የወንጀል ህግን በግልጽ ጥሷል። ይህም ህገወጥ ተግባር በህብረተሰቡ ዘንድ ከፍተኛ ቁጣና ቅሬታን አስከትሏል ነው የተባለው። በዚህ መሰረት ፖሊስ በማህበራዊ ሚዲያዎች የሚለቀቁ አሳሳቢ ይዘቶች አበራከተ በመምጣቱ በመገንዘብ በህገወጥ እና ተገቢ ያልሆኑ ምስሎችን የሚያሰራጩት ግለሰቦች ላይ የሚወሰደውን ህጋዊ እርምጃ አጠንክሮ ይቀጥላል ሲልም ገልጸዋል። ፕሬዚዳንቱ ከፍተኛ ሹመት ያገኘው ቢሆንም ግን ጭንቀትና መከራ የበዛበት ነው ሲሉ እንዲህ ተናገረ። እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራ ደግሞ እድል እንደሚሆንም አውቃለሁ። እዚህ የሁለት ዓመት የሽግር ጊዜ ጌታቸው ፕሬዚደንት ምክትል ጀነራል ጻድቃን ምክትል ሆነን ካቢኔያችንን ይዘን ብዙ ጥሩ ስራዎች ሰርተናል። በዛው ያክል ደግሞ ብዙ ድክመቶች ነበሩን። በተለይ በተለይ በተለያዩ ጉዳዮች በዋናነትም ከፕሪቶሪያ ስምምነት መተግበር ጋር ብዙ ድክመት እንደነበረን ይታወቃል ሁሉም የተሰሩት የነበሩት ድክመቶችም ሁሉም የነበሩት ጥንካሬዎችም የገራችን ናቸው። እንግዲህ በዚህ ባለው የጊዜ አሰራራው ፕሬዝዳንት የነን ቢሉም ህወሓት ወደ ጦርነት ለመግባት የሚያስችለውን ስራ እየሰራ ነው ሲሉ የፓርቲው ከፍተኛ አመራር አቶ ጣመ አረዶም ተናገሩ። አቶ ጣም አረዶም በአንድ አፍታ ሚዲያ ጋር ባደረጉት ቃለ ምልልስ ነው ህወሓት ዛሬ ለጦርነት እየተዘጋጀ ነው ሲሉ የገለጹት አቶ ጣም በ የሚሰጧቸው ሀሳቦቻቸው ላይ እንደገለጹት ከሆነ ህወሓት ጫናዎቹን በመፍጠር የፈለገውን ማድረግ ትችላለች ብሎ እንደሚያምን የገለጹት እኙ ግለሰብ በ2013 ዓ ም ጦርነቱ የተጀመረበት ሁኔታ የዚህ ማሳያ አንዱ ገጽታ ነው ብለዋል ከተኩሳስ ስምምነቱ በኋላ ነሐሴ 18 2014 ዓ ም በተመሳሳይ በነሱ ቲቪዎች ችግሮቹን አባብ ሰው እንደሚቀጥሉ መግለጻቸውን ነው አቶ ጣም ያስረዱት። አቶ ጣም እንደገለጹት ጉባኤ አደርጋለሁ ያለ ህወሓት ተፈናቃዮቹ ወደ ቀያቸው እንደሚመለስ የማይፈልግ እንደሆነ በተደጋጋሚ ለማሳየት ሞክሯል ሲሉ ነው የገለጹት። ተፈናቃዮቹ ቢመለሱ ፓርቲያቸው የመታገያ አጀንዳ እንደሌለው ገልጸዋል። ከዚህ አንጻር ተፈናቃዮቹ እንደ ሆስቴጅ በመያዝ ወደ ወልቃይ ጠገዴ የምንመልሰው በጦርነቱ ነው ሲሉ ነው መዛታቸውን የገለጹት ብለዋል። አቶ ጣም በህወሓት ከስልጣን ውጭ ህዝብ የማስብ መሆኑን በመጥቀስ አቶ ደብረ ጽዮን ወደ ሱዳን የተፈናቀሉትን ወደ ሀገራቸው መልሶ ብለው በጠየቁት ጊዜ ቅድሚያ ፓርቲ ዊዳን ብለው እንደመለሱላቸው በማሳየነትም አስረድተዋል። አቶ ጣማ አቶ ጌታቸው ረዳን ህወሓት ከፍተኛ አመራር ሲሆን አቶ ጌታቸው የደረሰበትን በደል በአጠቃላይ ባለፉት አራት ዓመታት የተደረገውን እንቅስቃሴም ነው በግልጽ ያስረዱት። አሁንም ህወሓት በሰላም ስራውን ይሰራል ብዬ በፍጹም አላምንም። ዛሬም ጭምር ህወሓት ለጦርነት አንዳንድ እንቅስቃሴዎችን እያደረገ እንዳለ እንረዳለን ሲል ነው ይህ የገለጡት። ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይሉ ለማድረግ እንቅስቃሴ መጀመሩን ፕሮፌሰር ብርሃኑ ነጋ ተናገረ። ተማሪዎች ወደ ትምህርት ቤት ስልክ የሚባል ነገር ይዘው እንዳይገቡ ለማድረግ እንቅስቃሴ መጀመሩን ነው የትምህርት ሚኒስተር ያሳወቀው። የትምህርት ሚኒስተር ብርሃኑ ነጋ በሚመሩት የትምህርት ዘርፍ ላይ ስላፈጻጸም፣ ስለታቀዱ ዕቅዶች ማብራሪያ በሰጡበት ወቅት ነው ምንም ተማሪ ከትምህርት ቤቶች ጋርም ውይይት እንደሚያደርጉ በመግለጽ ማንም ስልክ ይዞ እንዳይገባ የሚደነግጉ ሕጎች እንደሚወጡ ነው የገለጹት። ይህንን እርምጃችንን አጠንክረን እንቀጥላለን፣ ተማሪዎቹ ለትምህርት ይተጉ ዘንድ መደረግ የሚገባ ሁሉ ይደረጋል ሲሉ ነው የገለጹት። በምንሰራቸው ስራዎች ላይ አንዱ እንቅፋት የገለጸው በስልክ በሚሰሩ የማጭበርበር ተግባሮች ላይ በመሰማራት ነው ውጤታማ ነገሮች ያልተገኙት ሲሉም ነው የገለጹት። ህዋት የአፍሪካን ህብረት ፓናል በአፋጣኝ ተሰብስቦ በፕሪቶሪያ የሰላም ስምምነታት አተጋባበር ዙሪያ እንዲመክርም ጥሪ አስቸኳይ ሲል አቅርቧል። የፕሪቶሪያ የሰላም ስምምነታት አተጋባበር ዙሪያም ላይ ያሉ አሳሳቢ ሁኔታዎች ላይ በመገኘታችን የአፍሪካ ህብረት ፓናል ውይይት ሊደረግ ይገባል ሲልም ነው ህዋት ጥያቄውን ያቀረበው። የዋቱ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ይህንን ጥሪ ሲያቀርቡ በአስቸኳይ መፍትሄ ካልመጣ አደጋ ሊከሰት እንደሚችል ነው የገለጹት። ስለሆነም ጉዳይ የሚመለከተው አደራዳሪ ቡድን ጣልቃ ገብቶ ስራውን መስራት አለበት ሲሉ ገልጸዋል በፕሪቶሪያ ስምምነት መሰረት ከመከላከያ ሰራዊት ውጭ ያሉት ታጣቂዎች ከትግራይ ግዛት እስካሁን አለመውጣታቸውን የተሰደዱና የተፈናቀሉ ዜጎች ወደ ቀያቸው መመለስ አለመቻላቸው እንዲሁም የትግራይ ሉዓላዊነት መሬቶች በወራዶች ቁጥጥር ስር ይገኛሉ ሲሉ ነው ዶክተር ደብረ ጽዮን የተናገሩት ሊቀመንበሩ ደብረ ጽዮን የፖለቲካ ድርድር አለመጀመሩን የስምምነቱ ፈራሚ የሆኑ ህወሓትም የተራዘመ ህጋዊ ሰውነቱን አለመመለሱ ለተሿሚዎቹ ማስታወቃቸውን መረጃው አክሎ አመልክተዋል በቦሌ አካባቢ የሚገኙ በርካታ ህንፃዎች ሊፈርሱ መሆኑ ተነገረ። በአዲስ አበባ ከተማ ቦሌ ለሚገነባው የኦሮሚያ ክልል ምክር ቤት ጽሕፈት ቤቶች ነው ማስፋፊያ ፕሮጀክት በአካባቢ የሚገኙ ህንፃዎች ሊፈርሱ መሆኑ የተገለጸው። በርካታ ህንፃዎች ይፈርሳሉ። ምንም ነገር ቢሆን ኦሮሚያ የሚፈልገውን እያደርጋለንም ነው የተባለው። በፕሮጀክቶቹ ከዛሬ ሁለት ዓመት በፊት የመሰረተ ድንጋይ የተጣለበት ሲሆን ግንባታው የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውን መገለጹ አይዘነጋም። የመሰረተ ድንጋይ በተጣለበትም ወቅት የኦሮሚያ ክልል ኮሚኒኬሽን ቢሮ እንዳስታወቀው ፕሮጀክቱ ስድስት ሄክታር መሬት የሚሸፍን ይሆናል። በዚህም ጉዳይ ላይ በቅርቡ የአዲስ አበባ አስተዳደር መሬት ልማት አስተዳደር ቢሮ አሳልፎ ፕሮጀክቱ መሬት እንደሚሰጥ ነው የተገለጠው። ይህ ደግሞ በአካባቢው የሚገኙ ህንፃዎች ላይ የሚያደርገው ጉዳት ከፍተኛ እንደሆነና ነዋሪዎቹንም ችግር ላይ የሚጥል እንደሆነ አይሆንም። ታውቋል። ይህ ማለት በአካባቢ የሚገኘው ቢያንስ ከሰላሳ አንድ በላይ ህንፃዎችን የሚነካ እንደሆነም ታውቋል። በዚህ ፕሮጀክት እንደሚፈርሱ ከተነገራቸው ህንፃዎች መካከል ኤቢሲ ትሬዲንግ፣ ሂጅራ ባንክ ዋና ጽህፈት ቤት፣ ዘገር ገስት ሃውስ፣ ላይሰን ዲን ሆቴል፣ ኤምኤስኤ ሪል ስቴት እንደዚሁም ቢኤች አፓርትመንት ቤሞር አፓርትመንት ይገኙበታል። በነዚህ ባለንብረቶች በቀረበው ካሳ ላይ ያላቸው ቅሬታን የሚገልጽ ብቻ ለጠቅላይ ሚኒስትር ጽሕፈት ቤት ለከተማ አዳነች አቤቤ ማቅረብ በዝግጅቱ ላይ ይገኛሉ ሲል ፎርቹን ዘግቦታል። ይሁን እንጂ መፍትሄ ያመጣሉ ተብሎ እንደማይጠበቅ ነው የተገለጸው። ቻይና፣ ቻይና በዓለም ላይ የመጀመሪያውን ሰው ሰራሽ ፀሐይ ሰርታ በይፋ ሰማይ ላይ ካወጣች በኋላ ብዙም ሳይቆይ መፈንዳቱ ነው የተገለጸው። የቻይና የሙከራ ስራ ጉዳት አስከትሏልም ነው የተባለው። በተለይም ቻይናን ሰው ሰራሽ ፀሐይ ብርሃን ይፋ ካደረገች በኋላ ነው። ከዚህ በኋላ በቻይና ስራ ሰዓት በ13 ሰዓት ወደ 24 ሰዓት እንደሚጨምር እና በሀገሪቱ የሚመረቱ ምርቶችን ለመጨመር እንደሚረዳ ገልጻ የነበረ ቢሆንም ይፋ ያደረገችው ሰው ሰራሽ ፀሐይ ብዙም ሳይቆይ ፈንድቷል። ቻይና ለምን እንደፈነዳ ተጨማሪ ምርመራዎችን በማድረግ ላይ እንደሆነችም ነው የተገለጸው። ሱዳን፣ ኬንያ ፈጥኖ ደራሽ ኃይል አጋሮችን በናይሮቢ ውስጥ በድጋሚ ሰብስባ እንዲያደርጉ ፈቅዳለች በማለት ኬንያ አውግዛለች። የሱዳን የውጭ ጉዳይ ሚኒስትር ፈጥኖ ደራሽ ኃይሉን ተፈናቃዮች የሚገኙባቸውን ካምፖች ጨምሮ ዳርፉር ውስጥ በሚገኙ ጎሳዎች ላይ የዘር ማጥፋት ወንጀል እየፈጸመ በሚገኝበት ዓለም አቀፉ ማህበረሰብ የመጀመሪያውን የቡድን ኮንፍረንስ ባወገዘበት ሁኔታ ነው ኬንያ የቡድን ሁለተኛ ዙር ኮንፍረንስ ለማስተናገድ ማስቧ የተገለጸው። ታዲያ የዓለም አቀፉ ግን ዓለም አክበራዊ የሚያሳይና በቀጠናው ጸጥታ በሀገራዊ ሉዓላዊነት ላይ ስጋት ሰዓት የሚደቅ ነው በማለትም ተችተውታል። ሱዳን ዓለም አቀፉ ህብረተሰብ የተባበሩ መንግስታት ድርጅት ቻርተር ይጥሳል ያለችውን የኬንያውን ድርጊት እንዲወገዝም ጥሪ አቀርባለች። የሃርድቨርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለትን ሁለት ቢሊዮን ዶላር ታገደበትም። የዶናልድ ትራምፕ ትዕዛዝን አላስተናግድም ያለው ሃርድቨርድ ዩኒቨርሲቲ ከፌዴራል መንግስት የሚመደቡድለትን ሁለት ቢሊዮን ዶላር እንዲታገድ ውሳኔ ተላልፎበታል። ዶናልድ ትራምፕ የሚሰጧቸው ውሳኔዎች አስደንጋጭ እንደሆኑ ነው የተገለጸው። ይህንን አንቀበለውም ያለው አካል አሁንም እርምጃው ጠንክሮ ይቀጥልበት እንደሆነ ነው የተገለጠው። በዋይት ሃውስ ሃርቨርድ ማድረግ ያለባቸውን ነገሮች ዝርዝር ቢሰጥም ዩኒቨርሲቲው አልፈቀደም። ዋይት ሃውስ ዝርዝር የላከው ጸረ ሴማዊነትን ለመታገል ነው ብሎታል። የትምህርት ሚኒስቴር የሃርቨርድ ውሳኔ በትምህርት ዘርፉ ያለውን ማናለብኝነትም ያሳያል ሲል ነው የገለጸው። ትራምፕ ትዕዛዙን አልቀበልም ያለውን ቀዳሚ ትልቅ ዩኒቨርሲቲም ነው። ትራምፕ ዩኒቨርሲቲዎችን ላዊዳውያን ተማሪዎች ከለላ አይሰጡም ሲልም ይተቻቸዋል። በአሜሪካ ትልቁ ዩኒቨርሲቲዎች ጋዛን ጦርነት በሚቃወምና እስራኤልን በሚደግፉ ተማሪዎች መካከል ግጭት መነሳቱም የሚዘነጋ አልነበረም። አምነስቲ ኢንተርናሽናል የኢትዮጵያ መንግስት የሚያካሄደውን የከተሞች የመንገድ ኮሪደር ልማት ፕሮጀክት ሰብአዊ መብትን ላይ የሚያስከትለው ተጽዕኖ እስኪጠፋ ነዋሪዎችን ማፈናቀል እንዲያቆም ጥያቄ አቀረበ። የአምነስቲ ኢንተርናሽናል መንግስት ታይቶ የማይታየውን ደረጃ በከተማ ኮሪደር ልማት ፕሮጀክት ነዋሪዎችን እያፈናቀለ ይገኛል ሲል ነው የከሰሰው። የኢትዮጵያ መንግስት ለነዋሪዎቹ የሚሰጠው ከለላ የለም እያፈናቀለ ሜዳ ላይ እየጣለ ችግር እየፈጠረባቸው ይገኛል ሲል ገልጿል። በመኖሪያ ቤታ ሰዎቻቸው ተቋሞቻቸው ላይ የሚወስደው እርምጃ እጅግ ተገቢነት የሌለው ነው ሲልም ይከሳል። አምስቲ የመንግስትን ባለስልጣናት በኮሪደር ልማት ተጎጂ የሆኑ የህብረተሰብ ክፍሎችን በበቂ ሁኔታ እንዳላማከረ በቂ ማስጠንቀቂያ እንዳልሰጠና ካሳም እንዳልከፈለ በዝርዝር አስረድተዋል። ዓለም አቀፍ ሀገሮች ዜጎች በግዳጅ ከመኖሪያ አካባቢያቸው ማፈናቀላቸውን እና እንደዚሁም ደግሞ ይህንም እንዲቆም አለማድረጉ በፍጥነት ማግባባት እንዳለባቸው አምስቲ አሳስቧል። ይህ ባልሆንበት ሁኔታ በንጹሐን ዜጎች ላይ እየተወሰደ ያለው እርምጃ ተገቢነት የሌለው ስለሆነ በአስቸኳይ እርምጃ እንዲወስድ አምነስቲ ጥያቄውን አቅርቧል ለመንግስት። ይሁን እንጂ ይህ ገቢራ ይሆናል የሚለው ነገር አሁንም እልባት የሌለው ነው። አንዳንድ ወገኖች ደግሞ ይህ የዘገየ ስራ ሲሉ ይተችታል። አምነስቲ ኢንተርናሽናል ክብራንት መልካች አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክቡራንት መልካች አድማጮቻችን ጋር በምናደርገው የቀጥታ ውይይት እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ነበርኩት። እኔ ዜና መንግስቴ ነኝ። መልካም